እንደ አባቶቻችን በአርበኝነት ስሜት የኢትዮጵያን አንድነትና ብሔራዊ ጥቅም ማስከበር የሁልጊዜ ስራችን ነው ሲሉ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። የህይወት መስዋዕትነት በመክፈል ጭምር የሚሰጠውን ኃላፊነት የሚወጣ የፖሊስ ሰራዊት መፈጠሩን የፌዴራል ፖሊስ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል ተናገሩ። ኢንዱስትሪዎች ጥራትና ዓለም አቀፍ መስፈርትን መሰረት ያደረጉ ምርቶችን ማምረት ላይ ትኩረታቸውን ሊያደርጉ እንደሚገባ ተነገረ። እናስጥልን እንደምናመሻችሁ። ሚያዝያ 26 2017 ከፋና ቴሌቪዥን የእሁድ ምሽት ፋና ዜናችን ተጀምሯል። ላይኮን ዓለም ዜናዎቹን በቀጥታ ስርጭት እየመራው ከናንተ ጋር ቆይታ አደርጋለሁ። ከኛ ጋር ዜናዎቻችን እየተከታተላችሁ እንድትቆዩ እጋብዛለሁ። ወደ ቀዳሚ ዜና እናልፋለን። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ለሰማንያ አራተኛው የአርበኞች የድል በዓል እንኳን አደረሳችሁ መልእክት አስተላልፉ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ቀደምት እናትና አባቶቻችን ነፃነትን በደም አስከብረው ሀገር አውርሰውናል ብለው በዚህ እንኮራለን ብለዋል። እነዚህ ቀደምት አርበኞች በከፈሉት ዋጋ ዛሬ ቀና ብለን በነፃነት አደባባይ እንድንራመድ አድርገውናል ሲሉ የገለጹት ጠቅላይ ሚኒስትሩ በድህነታችንና በኋላ ቀርነታችን ምክንያት ግን ነፃነታችን ሙሉ ሊሆን አልቻልም ብለዋል። ነፃነታችን የተሟላ እንዲሆን ዛሬ ኢትዮጵያ የሁለተኛውን ዘመን አርበኞች ትፈልጋለች። የሁለተኛው ዘመን አርበኞች ኢትዮጵያውያን ወደ ሁለንተናዊ ብልጽግና በማድረስ ነፃነቷን ሙሉ የሚያደርጉ ናቸው። በፖለቲካዊ፣ በኢኮኖሚያዊ፣ በማህበራዊና በዲፕሎማሲያዊ መስኮች በሚኖረው ሰላማዊ ጦርነት ድህነትና ኋላ ቀርነትን ታግለው የሚያሸንፉ አርበኞች ናቸው ብለዋል። የዚህ ዘመን አርበኝነት ትጥቁ እውቀት ክህሎትና ዲሲፕሊን ነው። ወኔው የሀገር ፍቅር ቆራጥነትና ንጽህና ነው። ግቡ የኢትዮጵያ ብልጽግና ነው። ኢትዮጵያን ታላቅ ለማድረግ ሁለቱም አይነት አርበኞች ያስፈልጋሉ። ይህ ዘመን ደግሞ ይበልጥ ሁለተኛውን አርበኝነት ይሻል ብለዋል። ይህ ቀን የመጀመሪያውን አርበኝነት መዘከሪያ፣ ለሁለተኛው አርበኝነት ደግሞ መሰረት ማጽኛ እንደሚሆን ተስፋዬ የላቀ ነው ሲሉ መልእክታቸውን አስፍረዋል። በነገ እለት ከሚከበረ ከበዓል ወጣ ስንል በዛሬ እለት የተከናወነን ሁነት እናነሳለን። እንደ አባቶቻችን በአርበኝነት ስሜት የኢትዮጵያን አንድነትና ብሔራዊ ጥቅም ማስከበር የሁል ጊዜ ስራችን ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። 116ኛው የኢትዮጵያ ፖሊስ ምስረታ ቀን የማጠቃለያ መርሃ ግብር ዛሬ ተከብሯል። ምስክር ስናፍቅ ዝርዝር ዘገባለሁ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 116ኛው የኢትዮጵያ ፖሊስ ምስረታ ቀን የማጠቃለያ መርሃ ግብር ሲካሄድም፣ የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ በክብር እንግድነት ተገኝተዋል። በዕለቱም ታዳጊዎች በዓሉን በልዩ ልዩ ትርኢት አድምቀውታል። ሌላኛው የበዓሉ ድምቀት ደግሞ የፌዴራል ፖሊስ ልዩ ልዩ የሰራዊት አባላት ያቀረቡት ፖሊሳዊ ትርኢት ይገኝበታል።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 እኖራለን ተከታይ ዜናችንም ከዚህ ከ116ኛው የፖሊስ የምስረታ ቀን ጋር የተያያዘ ይሆናል። የህይወት መስዋዕትነት በመክፈል ጭምር የሚሰጠውን ኃላፊነት የሚወጣ የፖሊስ ሰራዊት መፈጠሩን የፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ተናገሩ። በለውጡ የተደራጁ የተለያየ የስራት ክፍሎች ከሌሎች የጸጥታ ተቋማት ጋር በመቀናጀት የህይወት መስዋዕትነት በመክፈል ጭምር የተሰጠውን ኃላፊነት የሚወጣ ስራዊት መገንባቱንም ተናግረዋል። ፈቲያ አብደላ በዚህ ጉዳይ ላይ ተጨማሪ ዘገባ አላት። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ በተገኙበት 116ኛው የኢትዮጵያ ፖሊስ ምስረታ ቀን የማጠቃለያ መርሃ ግብር በመስቀል አደባባይ ተካሂዷል። በዚሁ ወቅት በለውጡ የተደራጁ የተለያዩ የሰራዊቱ ክፍሎች ከሌሎች የጸጥታ ተቋማት ጋር በመቀናጀት የህይወት መስዋዕትነት በመክፈል ጭምር የሚሰጠውን ኃላፊነት የሚወጣ ሰራዊት መፈጠሩን ያነሱት የፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ናቸው። የኢትዮጵያ ህዳሴ ግድብን ከሌሎች የጸጥታ አካላት ጋር በመቀናጀት ከጅምሩ ጀምሮ እስካሁን 24 ሰዓት ደህንነቱን ሲጠብቁ መቆየቱንም አንስተዋል። በሰው ኃይል በአቅም እና በዘመናዊ ትጥቅ የተደራጁ የፈጥኖ ደራሽ የልዩ ጸረ ሽብር ኮማንዶ ኃይልና የተለያዩ ስምሪቶች ወስዶ ኃላፊነትን በህይወት መስዋዕትነት ጭምር የሚወጣ ሰራዊት ተፈጥሯል። በተጨማሪም የህዳሴ ግድባችን የመሰረት ድንጋይ ከተጣለ ጀምሮ ሰራዊታችን ከሌሎች የፀጥታ ተቋማት ጋር በመሆን ደህንነቱን እያረጋገጠ የቆየ ነው። የኮንስታብል ፖሊስ ጋርድ በኢትዮጵያ ለመጀመሪያ ጊዜ መደራጀቱ ሲነሳ በቀጣይም ከመንግስት በሚሰጠው ተልእኮ እንደሚሰራ አስታውሰዋል። የዲኤንኤ ምርመራን በማስጀመር አሁን ላይ ተቋሙ ለጎረቤት ሀገራት ጭምር አገልግሎት እየሰጠ ነው። ከፍተኛ ትኩረት ተሰጥቶት መረጃና ማስረጃ መር መሰረት ያደረገ የወንጀል ምርመራ መርህን በመከተል በተለይ ስራዎችን በሰለጠኔ ሰው ኃይልና በዘመናዊ የፎረንሲክ ምርመራ በመታገዝ ሰብአዊ መብትን ባከበረ መልኩ ትላልቅና ጠንካራ የወንጀል ምርመራዎችን የማጣራት አቅም ፈጥሯል። እንደ ሀገር በሪፎርሙ ከተገኘው ስኬት አንዱ በምርመራ ላይ የመጣው ለውጥ ሲሆን፣ እንደ ማሳያም ከዚህ በፊት ያልነበረውን የዲኤንኤ ምርመራ በማስጀመር አሁን ላይ ከሀገራችንም አልፎ ለጎረቤት ሀገራት ጭምር አገልግሎት እየሰጠ ይገኛል። ተቋሙ የፖሊሶች የድሮን ኃይል፣ ዲጂታል ሬዲዮ፣ የኮማንድ ኮንትሮል ማዕከል ባለቤት መሆኑ ሲነሳ በቀጣይም ሌሎች የቴክኖሎጂ አቅሞችን ለማስፋት እየተሰራ ነው። የቴክኖሎጂ አቅማችንን ለማሳደግ በተሰሩ ስራዎች የፖሊስ የድሮን ኃይል፣ ዲጂታል የመገናኛ ሬዲዮ፣ የኮማንድ ኮንትሮል ማዕከል እንዲሁም ሌሎች የቴክኖሎጂ አቅሞችን ለማስፋት እየተሰራ ይገኛል። በሌላ መልኩ በፖሊስ ውስጥ ከዚህ በፊት የማይታሰቡ አሁን ላይ ግን በተግባር የሆኑ ዘመናዊ የሎጂስቲክስ ቲክ አቅሞች ባለቤት ሆነናል። የፌዴራል ፖሊስ የዜጎች መተግበሪያን በዓለም አቀፍ ደረጃ አወዳድሮ ምርጥ የፖሊስ መተግበሪያ በመባል በአንደኛ ደረጃ ማሸነፉንም አብስረዋል። በዓለም አቀፍ የፖሊስ ጉባኤ መድረክ ላይም ሽልማቱን ይረከባል። ይህም በቅርቡ በተባበሩት አረብ ኤምሬት በዱባይ በሚካሄደው በዓለም አቀፍ የፖሊስ ጉባኤ መድረክ ላይ ተቋማችን ሽልማቱን የሚቀበል ይሆናል። ለዚህም መላ ሀገራችን ሰራዊት ለጎረቤት ሀገራት ወንድም የአፍሪካ ፖሊሶች፣ በአጠቃላይ ለዓለም ፖሊስ ጭምር ይህንን አፕ ያበረከትን ስለሆነ ሁላችሁንም ሁላችንንም እንኳን ደስ ያለን እንኳን ደስ ያላችሁ ማለት ፈልጋለሁ። በአጠቃላይ ማንኛውንም ሀገራዊ ግዳጅ በብቃት መወጣት የሚያስችል ያደገ አቅም በመፍጠር እንደ ሀገር ለተገኘው የኢኮኖሚ እድገት አስተዋጽኦ ማበርከቱም ተነስቷል። ይህ በቀጣይ የሕዝብን ደህንነት በማረጋገጥ ተጠናክሮ ይቀጥላል። ይህ ውጤታማ ስራችን የሚያዘናጋን ሳይሆን የበለጠ እንድንተጋ የሚያደርገን በመሆኑ በቀጣይም የፖሊስ ኃይላችን ማንኛውንም ሕገ መንግስታዊ ተልእኮ በቁርጠኝነት በመወጣት የህይወት መስዋዕትነት ጭምር በመክፈል የሀገራችንን እና የህዝባችንን ሰላም እና ደህንነት ለማረጋገጥ ቃል እንገባለን። ጠቅላይ ሚኒስትር አብይ አህመድ ለሰጡት ትኩረትና ጠንካራ አመራርነት ኮሚሽነር ጀነራሉ ምስጋና አቅርበዋል። የሁድ ምሽት ፋና ዜና ነው። እየተከታተላቸው የምትገኙት አብራችን ስለ ሆናችሁ እናመሰግናለን። እንቀጥላለን። ኢንዱስትሪዎች ጥራትና ዓለም አቀፍ መስፈርትን መሰረት ያደረጉ ምርቶችን ማምረት ላይ ትኩረታቸውን ሊያደርጉ እንደሚገባ ተነገረ። ከዚህ ባለፈም ለምጣኔ ሀብት እድገት የውጭ ገበያ መዳረሻን ማስፋት ይገባልም ተብሏል። ሄብሮን ዋልታው ተጨማሪ ዘገባላት በዓለም አቀፍ ገበያ ውስጥ በመግባት እየተንቀሳቀሱ የሚገኙ አምራች ኢንዱስትሪዎች ተወዳዳሪ እንዲሆኑ ለማስቻል ጥራትን ብሎም ዓለም አቀፍ መስፈርትን ታሳቢ ያደረጉ ስራዎች ሊሰሩ ይገባል። ለአፍሪካ ማርኬት እንዲሁም ለሌላው ተደራሽ ለሚሆኑ ማርኬቶች ደግሞ እኛም ያንን ለማዳረስ እየጣርን እንገኛለን። እስፔሻሊ የምስራቅ አፍሪካ ማርኬት ታርጌት በማድረግ በዚህ በአለም አቀፍ ስታንዳርድ የሚመረቱ የቀለም ምርቶችን የኮንስትራክሽን ኬሚካሎችን ገበያ ለመፍጠር እየጣረ ይገኛል። አምራች ኢንዱስትሪ ዘርፉን ተወዳዳሪ የሚያደርግ አንደኛው ምርታማነትን ከማሻሻል ነው የሚመነጨው። ምክንያቱም ምርት በስፋት መኖር አለበት፣ በጥራት መኖር አለበት። እዚህ ላይ ምርታማነትን ከማሻሻል አኳያ በተለይ በኢትዮጵያ ታምርት ንቅናቄ የኢንዱስትሪ ካውንስሉ ተጨባጭ የሆነ ድጋፎችንም እያደረገ ውጤቶችም እየተገኙበት ነው። የኢንዱስትሪዎች የማምረት አቅም ከዚህ ቀደም ከነበረበት የተሻለ ለውጥ ማምጣቱ የተነሳ ሲሆን የአምራች ዘርፉ አቅምና ምርታማነት መጎልበትም ድጋፍና ክትትል ከታከለበት ለውጭ ገበያው የሚኖረው አስተዋጽኦ በዚያው ልክ ከፍ ይላል ነው የተባለው። ገበያ አድማስን ለማስፋት የትሬድ ዳታ የትሬድ ሪሰርች ስለ አፍሪካ ሀገራት ሊሆን ይችላል፣ ስለ ሌሎች መዳረሻዎች ሊሆን ይችላል። አስፈላጊ የንግድ ዳታዎችን በቀላሉ ማግኘት የምንችልበትን የንግድ ምርምር ውጤቶችን በቀላሉ አክሰስ ማድረግ የምንችልበት ነገር ቢበረታታ ቢመቻች የበለጠ እኛም ገበያውን ደግሞ ደፍረን ለመግባት በዛ ገበያም ኦፕሬት ለማድረግ ይረዳ ናል በሎጂስቲክ አኳያ ያሉ ችግሮች አሁንም ሙሉ በሙሉ ያልተፈቱ የአገልግሎት አሰጣጥ ስርዓቶች በቀጣይነት መሻሻል እንዳለባቸው መግባባት ተደርሰዋል። አምራች ኢንዱስትሪውን ለማሳደግና ና በዓለም አቀፍ ደረጃ ተወዳዳሪ እንዲሆን ለማስቻል ለዘርፉ ተዋንያን ማነቆ የሆኑ እንከኖችን በመለየት ውጤታማነትን የማሳደግ ስራዎች እየተሰሩ መሆናቸውም ተነስቷል። ኢንዱስትሪ የማምረት አቅም አርባ ስድስት ከነበረበት አሁን ወደ ስልሳ አንድ ነጥብ ሁለት ደርሰዋል። ይሄ በቀጣይም ምርታማነታቸውን የማሻሻል ስራ መሰራት አለበት። የኤክስፖርት ድርሻቸውን ከማበርከት አኳያ ተጨማሪ ኢንቨስትመንት የሚጠይቁ አሉ። ምክንያቱም የኢንዱስትሪ መሰረታችን ዝቅተኛ ነው። ነገር ግን ከአምና እና ዘንድሮ መካከል የ18 ፐርሰንት አብላጫ አምራች ኢንዱስትሪው አመጣ ማለት በቀጣይነትም የግሉ ዘርፍ ራሳቸው የሚጥሩ ከሆነ መንግስት ደግሞ ምቹ ሁኔታ የሚፈጥር ከሆነ ኤክስፖርታችን እያደገ የሚሄድ መሆኑን ማሳያ ሆኖ ሊወሰድ ይችላል ማለት ነው። በኮንቬንሽን ማዕከል ከሁለት መቶ በላይ አምራቾች ምርቶቻቸውን ባቀረቡበት ኤክስፖ ላይ የተገኙት ርዕሰ መስተዳድር አረጋ ከበደ ኢትዮጵያ ታምርት ንቅናቄ ለኢንዱስትሪው ዘርፍ ትልቅ መነቃቃት ፈጥሯል አሉ። ቀደም ሲል ከውጭ ገቡ የነበሩ ምርቶችን በሀገር ውስጥ የመተካትና ዓለም አቀፍ ተወዳዳሪነት ላይ ውጤታማ ስራዎች መሰራታቸውን ተመልክቻለሁ ብለዋል ከፍተኛ ሄቪ ኢንዱስትሪስ የምንላቸው ወይም ደግሞ ከፍተኛ ኢንዱስትሪዎች ተመልክተናል። ለምሳሌ የብረት ፋብሪካዎች ተመልክተናል። እንደዚሁም ደግሞ በተለይም ደግሞ የማዕድን ምርቶችን የሚያመርቱ ፋብሪካዎችን ተመልክተናል ማለት ነው። በጣም ከግምቴ በላይ ነው የሆነው። ምክንያቱም ምንድነው እንደዛህ አይነት በጣም ከፍ ያለ የቴክኖሎጂ ፈጠራ ወይም ደግሞ በሀገራችን ውስጥ ከፍተኛ ምርትና ምርታማነት ሊያሳድጉ የሚችሉ ቁሳቁሶችን ተመርተ ያየንበት እና ደግሞ ለመጪው ጊዜ የኢትዮጵያ እድገት ለማረጋገጥ በተለይም ደግሞ ግብርናችን በማዘመን እንደዚሁም ደግሞ ኢንዱስትሪ ምርትን በማቀላጠፍ የሀገራችንን ትንሳኤ ወይም የሀገራችን የምትፈልገውን ራዕይ ለማሳካት የሚያስችሉን ነው ያገኘሁት። የአማራ ክልል ርዕሰ መስተዳድሩ በዚህ ወቅት እንዳሉት የኢትዮጵያ ታምርት ንቅናቄ የኢንዱስትሪውን ዘርፍ ከማሳደግ ብሎም አምራቾችን ከማበረታታትና ከመደገፍ ባለፈ ለፈጠራ ስራና ለቴክኖሎጂ ልማት ከፍተኛ አስተዋጽኦ እያበረከተ ነው ብለዋል። የተለያዩ ፈጠራዎችን ያየንበት ነው። በሁሉም ቦታዎች ስንሄድ የሰው ልጅ አእምሮውን ጉልበቱንና ልቡን አንድ አድርጎ የፈጠራ ስራ የሰራባቸውና ፈጠራው ደግሞ ምርት ማስገኘት የቻለበትን ሁኔታ ተመልክተናል። እነዚህ ምርቶች ምንድን ናቸው ካል አንድም ኤክስፖርት የሚደረጉ ናቸው፣ ሁለተኛ ደግሞ ለሀገር ውስጥ ፍጆታ የሚቀርቡ ነገር ግን የውጭ ሀገር ገቢ ምርትን የሚተኩ ናቸው ማለት ነው። በሌላ መንገድ ደግሞ ቴክኖሎጂ ማስተዋወቅን በከፍተኛ ደረጃ የሚጨምሩ፣ በመስክ ብንመለከት ደግሞ ከፍተኛ ስራ እድል እንደሚፈጥሩ ምንም ጥርጥር የለውም። መረጃውን ያደረሰችን ሄብሮን ዋልታው ናት። ዜና እረፍት በኢትዮጵያ በግል ህክምናው መስክ በሀገሪቱ የመጀመሪያ የሆነው የአዲስ የልብ ህክምና ሆስፒታልና ታዝማ ምስራች የሆኑት ካርዲዮሎጂስት ዶክተር ፍቅሩ ማሩ ከዚህ ዓለም ድካማ አረፉ በአዲስ አበባ ፈረንሳይ ለጋ ሲዮን በተለምዶ ጉራራ ተብሎ በሚጠራው አካባቢ በ943 ዓ ም የተወለዱት ካርዲዮሎጂስት ዶክተር ፍቅሩ ማሩ እድሜያቸው ለትምህርት ሲደርስ በኮከበ ጽባህ ቀዳማዊ ኃይለ ስላሴ ትምህርት ቤት የመጀመሪያ ደረጃ ትምህርታቸውን ተከታትለዋል። የሁለተኛ ደረጃ ትምህርታቸውን አሰላ በሚገኘው ራስ ዳርጌ ትምህርት ቤት ተከታትለዋል። በ1960 ዎቹ የኢትዮጵያ የአየር ኃይል ምልመላን ሲከናወን ትምህርታቸውን አቋርጠው የኢትዮጵያ አየር ኃይልን ተቀላቅለው ነበር። በ1966 የአብዮቱን መፈንዳት ተከትሎ ወደ ስዊድን ሀገር የተሰደዱት ዶክተር ፍቅሩ በልብ ሕክምና ዘርፍ ስፔሻላይዝ በማድረግ ካርዲዮሎጂስት ሆነዋል። ዶክተር ፍቅሩ ከስዊድን ተመልሰው ከ1999 ዓ.ም አንስቶ በሀገር ውስጥ በልብ ሕክምና ዘርፍ ህዝባቸውን ሲያገለግሉ ቆይተዋል። ባጋጠማቸው የጤና እክል ምክንያት በስዊድን ሀገር ሕክምናቸውን ሲከታተሉ የቆዩት ዶክተር ፍቅሩ በተወለዱ በሰባ አራት አመታቸው ከዚህ ዓለም ድካም አርፈዋል። ምሽት አንድ ሰዓት የጀመረው የእሁድ ፋና ዜናችን በዚህ ተጠናቋል። ስለተከታተላችሁ እናመሰግናለን። ለኢኮን ዓለም ዜናዎችን በቀጥታ ስርጭት እየመራሁ ከእናንተ ጋር ቆይታ አድርጌ ያለሁ በሰላም ሁሉም ቦታ በመላው ሀገር ከዳር እስከ ዳር አዲስ ነገር ሊነገር ትልቅ ሪከርድ ሊሰበር አንዲት የዕድል ቁጥር ሕይወት ልትቀይር ቀን ተቆርጧል። ሁሉም በአንድ ልብ በአንድ ቀልብ የሚጠብቃት የአዲስ ሕይወት ምዕራፍ መክፈቻ ልዩ ዕለት ግንቦት ሰላሳ በዚች ባለብዙ ታሪክ ታላቅ ሀገር አንድ ደማቅ የዕድል ታሪክ ይጻፋል። የሚሊዮኖች የወል ህልም በአንዲት ቁጥር ይፈታል። የዕድል የልደት ቀን የሆነ የ50 ሚሊዮን ብር ሎተሪም ይወጣል። ከ50 ሚሊዮን ብር ተሸላሚ በ12 ዕድለኞችም ሚሊዮነር ሊሆኑ ጊዜው ደር